በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ጌታ ሳምራዊቷን ሴት በሰማሪያ እንዳገኛት ያንም ድልድይ ሆኖ ያሻግረን ዘንድ የህይወትን ውሃ እናገኝ ዘንድ ሰማርያ ሚዲያ ቀርቧል። በሰማርያ ሚዲያ የሰዎች መንፈሳዊ ህይወት ምን ይመስላል? ሰማሪያ ማለት እግዚአብሔር ይጠብቃል ያቆያል ማለት ሲሆን፣ አንድም ሰማሪያ በእብራይስጥ የማያ ተራራ፣ የመመልከቻ ተራራ ማለት ነው። እኛም ራሳችንን እንመለከት ዘንድ እነሆ ሰማርያ ሚዲያ። ሰማርያ ሚዲያ የመንፈሳዊ ህይወት ሞክሮቻችን እና ትምህርቶችን የምንማርበት የዩትብ ቻናል። የተለያዩ መምህራን ስለ መንፈሳዊ ህይወት ምን ይላሉ? ሰማርያ ሚዲያን ሰማርያ ሚዲያን ሰማርያ ሚዲያን ሰማርያ ሚዲያ ሰማርያ ሚዲያ ሰማርያ ሰማርያ ሚዲያ ሰማርያ ዩትብ ቻናልን ክርስቲያኖች ሁላችሁ ሰብስክራይብ በማድረግ ቤተሰብ የሆነው